የሬዲዮ መስመራችሁ ኤፍኤም አዲስ 97 ነጥብ አንድ ላይ ነው የሚገኘው። መሰንበቻን እያደመጣችሁ ስላለ በጣም እናመሰግናለን። ሰሞነኛው አነጋጋሪ ሙዚቃ የበርካቶችን ትኩረት ስቧል። በተለይ ይሄ ሙዚቃ ገጠርን የሚያስናፍቅ ተብሎም እየተነሳ ነው የሚገኘው ዮ ማሪዮስ ገጠር ግባ ሙዚቃው ተወዳጅ ሆኗል በወጣ በሁለት ሳምንት ውስጥ እንግዲህ ወደ አንድ ሚሊዮን የገሰገሰ ተመልካችን እያስተናገደ ነው የሚገኘው ወጣት ነው በተለይ ደግሞ የገጠሪቱ የሀገር ክፍልን ስላስናፈቀው ሙዚቃና ሙዚቀኛ እንዲሁም ከጀርባ ስላለው ሰው ብናወራችሁ ብለን አስበናል ስለዚህ ይህንን ጉዳይ በተመለከተ ሙዚቀኛውን እንዲሁም ፕሮዲሰሩን ጋብዘናል በቅድሚያ ዮ ማርዮስ መስመር ላይ ነው የሚገኘው እንዴት አለህ ወንድም አለም አለው እግዚአብሔር ይመስገን እንደምን አለ አዲሱ ስራ አልተቻለም። አዎ አዲሱ ስራችን እንግዲህ ምንም አይልም። ዮ ማርዮስ ነው ስምህ እና ራስህን አስተዋውቅ ነው እባክህ። ሙሉ ስሜ ዩኤል ዮሴፍ ማሪዮ ይባላል በመድረክ ስሜ ዮ ማርዮስ ቶ ልጅ ያደግኩት ባህር ዳር ከተማ ነው። አክቹዋሊ ግጥሞም የተጻፈው በእውነተኛ ታሪክ ላይ ተነስቶ ነው ማለት ነው። እኔ ሀሳቤ ወደ ተሻለ ከተማ መምጣት ነው። እናቴ ደግሞ ወደ ትክክለኛው በቃ ወደ ገጠሩ፣ ወደ ትክክለኛው ገጠር ሄጄ እያረስኩኝ እያለብኩ እንድኖር ነበር የምትፈልገው። ሰው መከረችኛ፣ ያንን ምክር የኔን ሀሳብ ደግሞ ነገርኳት። ከዛ በኋላ ፋይናሌ ጽፈን እንደዚህ ከብሊንግ ፕሮዳክሽን ጋር አብረን ተጋግዘን እችን ጥሙ ዜማ ይዘን ቀረብን ማለት ነው። ስለዚህ ከእውነተኛ ታሪክ የተመሰረተ ነው፣ ለዛም ነው። ስለዚህ እናትህ የመከሩህን ነው ወደ ሙዚቃ ይቀየርከው ማለት ነው? ልክ ምክሯን፣ የተወሰኑ ማጣፈጫ ቃላቶች ተጨመረበት የሆኑ የሆኑ ነገሮች ጨመርንበት እንጂ አብዛኛው ክፍለ ሀገር ላይ እያለ ከአዲስ አበባ ውጭ መቼም ብዙ ከተማዎች አሉ። እዛ ክፍለ ሀገር ላይ ያሉ ወጣቶች መቼም ያውቃሉ ያለውን ነገር ህልም ነው በቃ። ሁሉም ሰው ልብ ላይ ገብተው ሊቀር የሚችል አይነት ነገር ነው የተጻፈው ማለት ነው። ምንድን ነው ግን እንዲህ ከተማን ናፋቅ ያደረገ ነገር? ያው እንደ ወጣት መቼም ብዙ ነገር እናያለን፣ በቃ አዲስ ነገር ለማወቅ እንጓጓለን፣ አደለ? የተሻለ ኑሮ ካለን በዙሪያችን ካለው የተሻለ እንናፍቃለን። ብዙ ነገር እሱን እሱን ነገር የከተማውን ኑሮ መጨረሻ አካባቢ በደንብ አስተውለ ከሰማው ስራ ፈለገ ስራ አጣ፣ ከዛ መጨረሻ ላይ በቃ ለፈጣሪ ሰጠው፣ ለካስ በፈቀዳት እንጂ አይሆንም ብዙ ነገሮች አየ ማለት ነው። ገባ ስለዚህ የሆነ ሪግሬት የማድረግም ነገር የነበረበትን የመናፈቅም ነገር አለው። ዞሮ ዞሮ ባጭሮችን ትመስላለች። አንድ ኮ ሰው የወደደው ከተማ ገብቼ መንጃ ፍቃዴን አውጥቼ የምትላት ነገር አገላለጽ በጣም ዘወዶታል። የእሱም የምር ነው በነገራችን ላይ ሀሳቢ ኔ ምንድን ነው መንጃ ፍቃዴን አውጥቼ ወደ አዲስ አበባ ገብቼ ታክሲ የሚሆን በቃ ምንም አይነት ስራ ይሁን ምንም አይነት ስራ ሰርቼ ብቻ ህይወቴን ቀይሬ ቆንጆ ሚስት አግብቼ ትመጭና ትጠይቅኛለሽ፣ እናቴ ይሄ ነው የኔ ሀሳብ ብያት። አዎ ትክክለኛው ይሄ ነው። ጽሁፉም ላይ ትንሽ የማጣፈጫ ቃላቶች ተጨመሩበት እንጂ ይሄ ነው ዋናው ፖይንቱ። በነገር ላይ እናትህ ሰሙት፣ ምን አሉ? አዎ፣ ሰሙት። በጣም ወደደችው። እንዴት አድርጋ አስታወስከዋለች? ገና ሳይለቀቅ በፊት ነበረ ያሰማኋት። በቃ በጣም ተደሰተች። ያለውን ነገር አየችው። ግን በዚህ ልክ በቃ ያው ያይገባሃል፣ መቼም ብዙም ይወጣል ተብሎ አልተጠበቀም ነበረ ያን ያክል። ያው ምክር ስለሆነ እውነተኛ ነገር ስለሆነ ግን ሳናስበው በብዙ ሰዎች ልብ ውስጥ ያለው እውነታ ሆነና እንግዲህ እንደምታየው በሁለት ሳምንት ውስጥ ኦልሞስት ከ800 ሺህ በላይ እይታ ለዛውም ደግሞ እንደዚሁ በስቱዲ ስቱዲዮ ክሊፕ፣ ዋናው ክሊፕ ገና ፕሮዳክሽን ላይ ነው፣ እየተሰራ ነው። በስቱዲዮ ክሊፕ ታዋቂ የሆነ ፊልም ፕሮዳክሽን ኢትዮጵያ ውስጥ ልክ እንደ ፊልም ነው የሚሆነው ያለውን ነገር የገጠሩን ይዘት ከተማ ላይ የሚኖረውን ሁሉንም ነገር አስተካክለን በብሊን ፕሮዳክሽን እንደዛ ተሰርቶ የሚቀርብ ይሆናል ማለት ነው። ይሄ ጀስት ኢንትሮ ነው። ጀስት ያለውን ነገር ለማስተዋወቅ ህዝቡ ጋር ያለውን ተቀባይነት ለማየት ነው። የሚገርመው አሁን አሁን ማህበራዊ ትስስር ገጽ ላይ የገጠሪቱ የሀገራችን ክፍል ላይ ያሉ የተለያዩ ተግባራትን የሚከውኑ ያንን የሚያሳዩ እንቅስቃሴዎችን እየሰሩ የሚያጋሩ ይዘት ፈጣሪዎች በጣም እየተወደዱ እና ብዙ ተከታይም እያገኙ ነው። እና ደግሞ ብዙ የሚቀረጽበት መንገድም ያለውም ተፈጥሮ ተናፋቂ እንዲሆን እያደረገው ይመስለኛል። ገጠርን በቅርብም ስመለከት ነበረ እንግዲህ በገጠር የተሰሩ የኮሪደር ልማት ቤቶችን ጨምሮና ኑሮስ ገጠር ነው የሚያስብል ይመስላል። እና ምንድን ነው እንድትናፍቅ የሚያደርግ? ትቢሆነስ ገጠሩ ላይ የማልናፍቀው ምንም አይነት ነገር የለም። ሁሉም ነገር ይናፍቃል። ግልጽ ነው። እንደዛ ያለችበትም ምክንያት ያው አሉ አንዳንድ በቃ ጊዜው ጋር የማይሆኑ ቤተሰብ ይጨነቃል። መቼም ለልጅ ያስባል። ጥሩ ነገር ከሌለ የሚፈልገው ሰላም ወዳለበት ሴፍ ወደሆነው ቦታ ነው። ሴፍ የሆነ ቦታ ብሎ የሚያስቡት ደግሞ የሚያውቁትን ነው የወጡበትን ስለዚህ ብላኝ የነበረው ወደ እሷ የትውልድ አካባቢ ወደ ነበረ ነበር። እኔ ደግሞ አዲስ ጄኔሬሽን አይደለሁ መችስ እኔም ደግሞ ወደማቀው ብዬ እንግዲህ ከሁለቱም አመዛዝኛ ነው ማለት ነው ወደዚህ ውሳኔ የመጣሁት። ዞሮ ዞሮ ምንም ማይናፍቅ ነገር የለም። በጣም ተወዳጅ ሙዚቃ ሆኗልና የሰው ምላሽ ጠብቃችሁት ነበር እንዴት አገኘኸው? እውነት ለመናገር እኔ እንደዚህ አልጠበቅኩኝም። እንዳልኩ በቃ እውነት መሬት ላይ ያለ ነገር ነው ለእኔ ሕይወት፣ ስለዚህ ቀለል አድርጌ ነው የጻፍኩት ን አታምነኝ፣ ሙሉ ባወራ አንድ ሰዓት አልፈጀም። እንደዚሁ ቀለል አድርጌ በቃ ያለውን ነገር ጻፍኩት፣ ሙሉ ሀሳቡን ስጨርሰው ማለት ነው። ከዛ በቃ ቀለል አድርጌ ነው የሰራሁት። ሰው እንደዚህ ይቀበሉዋል ብዬ አልጠበቅኩኝም። መንገድ ላይ ስሄድ ስሜ ተቀይሮ ገጠር ግባ እባላለሁ። አንተ የራስህን ከተማ ቁጭ ብላ ገጠር አስገባህ ይላል ሰው ኮሜንቶችንም እንደምታያቸው ናቸው። በጣም በአብዛኛው ከመቶ ዘጠና ስምንት ዘጠና ሰባት ፐርሰንት በጣም ፖዚቲቭ ነገር ነው። የዮ ማርዮስ ሙዚቃ አጀማመረህ የታሰበበት ነው ድንገት ውስጥ የነበረ ነው? እውነት ለመናገር ድንገት የሚመጣ ምንም አይነት ነገር የለም ካልተደከመ ካልተለፋበት ማለት ነው። እኔ ሙዚቀኛ እሆናለሁ ብዬ ጠብቄ አላውቅም። ፍቅሩ ያለኝ ለመጽሐፍ መጽሐፍ፣ ወዳለሁ በግጥምና ዜማዎች ይደርሳሉ ይሸጣለው ምናምን ግን ምንድነው እኔ ራሴ እንደዚህ ዘፍኘው ተወዳጅ ይሆናል የሚል ሀሳብ ብዙም አልነበረኝም። እውነት ለመናገር አንዳንድ በዙሪያ የሚያበረታቱ ሰዎች እንደምታውቀው፣ ብሊንግም አለ። በቃ ከበፊት ማውቀው መጽሐፉን ነው እንጂ እንደዚህ ያስቤ አላቅም። ስለዚህ ከዛ ጀምሮ የነበረኝ ሀሳብ የሆነ ፍላጎቱ ፍቅሩ ተደማምሮ ጥሩ ውጤት አመጣ ብዬ አስባለሁ። ይሄ ነገር የተጀመረው ግፋ ቢል አመት ልክ፣ መዝፈን በቃ በራሴ መዝፈን የጀመርኩኝ፣ ግን ምንድን ነው ማውቀውን ነገር ስለሆነ የምሰራው። በነገራችን ላይ ማታውቀውን ነገር ለመስራት ስትሞክር ነው ብዙ ነገሮች የሚበላሹ። የምታውቀው ነገር ሁሌ የምታውቀው ነው። መልካም። ከዚህ በኋላ አንድ የሂፖፕ የሙዚቃ ፈርጅ ላይ ያለ ሙዚቀኛ አግኝተናል፣ ይቀጥላል ማለት እንችላለን። ትቀጥላለህ እንዴ? አይ ይሄማ እንዴት ምንም ጥርጥር የሌለው ነገር

መሆኑ በጣም ጠንክሬ እንድሰር እንድበረታ በደንብ እንድታግል ነው ያደረገን። ከዚህ በኋላ በምንም አይነት ነገሮች አንጠፋም። አልበሞችም ታስበዋል። በጣም ነው ማመሰግነው ለሰጠህን ጊዜ። እንግዲህ መልካም እድል እመኛለሁ። ከዚህ በኋላ በጣም አድግ። አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናችኋለሁ። እሺ ብሊንግን እናውረዋለን። የዚህ ስራ ደግሞ ፕሮዲሰርም ስለሆነ ከሱ ጋር ብናውራ ጥሩ ነው። በጣም አመሰግናለሁኝ። እንዴት አለ? ሰላም ጤና ይስጥልኝ አለ እንደና ጠቅላላ አድርገህ ፕሮዲስ ያደረግከውና ፕሮዲስ ያደረክበት መንገድ ስሰማ አወዳድረ አውጥተህ ማስታወቂያ እንደሆነ ሰማሁኝ፣ አዳዲስ ልጆችን ይሄ ደግሞ ብዙ ተሰጥኦ ላላቸው ልጆች የሚያስፈልግ ነው። እንዴት ነበር የተገናኛችሁት? ስራው ከወጣ በኋላ ያለው ቅቡልነት በጠበቃችሁ ልክ ነው? የወደፊት እቅዳችሁንም ጠቅላላ አድርገህ ንገረን ና ሙዚቃውን እንጋብዛለን በመጀመሪያ እድሉ ስለሰጣችሁኝ በጣም አመሰግናለሁ ኢንተርቪው ስላደረግልን እንግዲህ ብሊን ሬኮርድስ ሳቋቁመው ያው አዳዲስ ልጆችን በሩ እንዲከፈት ያው ብዙ ታለንቶች ታፍነው በብዙ መንገድ በፋይናንስም ሊሆን ይችላል በምናምን ያው አፍኖት ቤት ውስጥ የሚያስቀምጡት አለ ታለንት ደግሞ ቤት ውስጥ ያስቀምጠው እዛው ተቀምጦ ይወጣል አይወጣም እና ያንን በማሰብ እኔም እንግዲህ በኢንተርቴንመንት ውስጥም ስለነበርኩ ስላለሁኝም ያንን ሀስን ለመቀነስ ብዬ እንግዲህ አዳዲስ ልጆችን ፕሮዲስ በማድረግ በማስፈረም ያላቸውን ታለንት እንዲወጣ በማድረግ ሁሉ ነገር ቀሎላቸው ምንም ሳይጨነቁ ጀስት ግጥማቸውን፣ ዜማቸው ላይ ከተጨነቁ ሌላውን ነገር እኔ እችላለሁ ብዬ በዛ መሰረት ነበረ ማስታወቂያ የጀመርነው። ከዛም የተለያዩ ልጆች እንግዲህ አፕሮች ማድረግ ጀመሩ፣ ወደ እኔ ማኔጅመንት ቲም ላይ ከዛ እንግዲህ ዮ ማርዮስም ኮንታክት አደረገኝ። ኮንታክት እንዳደረገኝ አንዳንድ ሳምፕሎች ሰማን፣ በጣም ወደድኩት። ኢነርጂ በጣም የሚገርም ልጅ ነው፣ ወጣት ነው፣ በጣም ብዙ የሚጠበቅበት ልጅ ነው። በቃ እና ሳየው ፐርፌክት ሆኖ ታየኝ። ወዲያውኑ አላቅማማም፣ ወዲያውኑ ወሰንን። ሶ እንግዲህ ገጠር ግባን ደግሞ እንደተባለውም መጀመሪያም እንዳሰብኩት በአስገራሚ ሁኔታ እንግዲህ ካሰብኩትም በላይ ከጠበቅኩትም በላይ እንግዲህ ህዝቡ ደግሞ በጣም ወዶት ትሬንድ አድርጎታል። ቪውም እንደምታየው እንግዲህ ኦሪጂናል ኦፊሻል ቪዲዮ ገና አልወጣም፣ ገና እየተሰራ ነው፣ በጣም በትልቅ ፕሮዳክሽን በትልቅ ዳይሬክተር። ያው ከሰማኸው ሙዚቃውም ታሪክ ነው የሚያወራው፣ ተረት ተረት እንደ ተረት ተረት ነው ቁጭ ብለህ እንትን እምትለው እና እያንዳንዱ ሰው ዘፈኑን ሲሰማው የየራሱ ዳይሬክት እየሰጠው ነው፣ ሄደው ይዞ ዘፈኑ እንደዚያ ያደርጋል። ስትሰማው ላይክ እያንዳንዷ ቃላቶች የሆነ ነገር ውስጥ ይቀጥላል። ስለ እናቱ ሲያወራ እናቱን ስላታለህ እናቱ ምን አይነት ትሆናለች ብለ ታስባለህ ቁጭ ብሎ የሆነ ሲያወራው በቃ እያንዳንዱ ተገናኝቶ ተገናኝቶ እንትን ያደረገዋል ነው በቃ ህዝቡ ደግሞ በዛው ልክ ሲወደው በቃ ሌላ ኢነርጂ እንድንጨምር ነው ያደረገን እና በጣም ደስ የሚል ፊድባክ ነበር ያገኘ ነው ከዚህም የበለጠ እንግዲህ የተለያዩ ስራዎች አሉ አሁን የሚወጡ ኦፊሻል ቪዲዮቹ ደግሞ በቅርብ ይወጣሉ እሺ በጣም እናመሰግናለን ሁለታችሁንም በጣም አመሰግናለሁ ሙዚቃውን ጋብዘን መልሰ እናገኛችኋለን አብራችሁ ነው